ሰምተዋል አፍሮሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከዳግማ ትንሣኤ ለ13 ቀናት ለእርገት በወረሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስብም የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ልዩ ትኩስ ነው። የኬንያው ፕሬዝዳንት ዊልያም ሩቶ አጃቢዎች አንድ የብሪታንያ ዜጋ በመኪና ገጭተው ገደሉ። የ79 ዓመቱ እንግሊዛዊ በናይሮቢ ጎዳና ላይ ትላንት በፕሬዝዳንቱ አጃቢዎች ተገጭቶ ሕይወቱ ማለፉ ይታወቃል። ሟች ወደ ኬንያ የተጓዘው እህቱና የእህቱ ልጅ ለመጠየቅ ነበር ተብሏል። ቻርልስ ፍሬድሪክ የተባለውን ይህንኑን እንግሊዛዊ መገጨቱን ተከትሎ አንድ አሽከርካሪ በፖሊስ ተይዞ በዋስትና ተለቋል። አደጋ የደረሰው ፕሬዝዳንቱ ታጅበው በሚጓዙበት ወቅት መሆኑን የገለጸው ፖሊስ ሟች የእርዳታ ሰራተኛ እንደነበርም አመላክቷል። የእንግሊዝ ከፍተኛ ኮሚሽነር ስለ አደጋው መረጃ እንደደረሳቸውና ተጨማሪ ማጣራት እያደረጉ መሆናቸውን ገልጸዋል። ፕሬዝዳንት ሩቶ በአደጋው ወቅት አንድ ዝግጅት ለመካፈል ጉዞ ላይ ነበሩ። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ገንቢና መልካም ውይይት መደረጉን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ትራምፕ በትሩዝ ማህበራዊ መገናኛቸው ባሰፈሩ ጽሑፍ ትላንት በሩሲያ እና በአሜሪካ ልዑካን ቡድን መካከል መልካምና ገንቢ ውይይት መካሄዱን ገልጸዋል። በሺዎች የሚቆጠሩ የዩክሬን ወታደሮች በሩሲያ ኃይል ከበባ ውስጥ ናቸው ያሉት ትራምፕ ፑቲን የወታደሮቹን ሕይወት እንዲታደጉም ጠይቀዋል። ይህን የትራምፕ አባባል የዩክሬን ጦር ኃይል ማምሻውን ባወጣው መግለጫ ውድቅ አድርጓል። በከርስክ ግዛት ሦስት ውጊያዎች መካሄዳቸውን የጠቀሰው ጦር ኃይሉ ትራምፕ ባሉት ደረጃ የተከበበም ሆነ አደጋ የተጋረጠበት ቡድን የለም ብሏል። የዩክሬን መከላከያ ኃይል እንደገና ተደራጅቶ ስልታዊ ወደሆኑ ግንባሮች መንቀሳቀሱን አመልክቷል። ቮሎድሚር ዘለንስኪ ቀደም ሲል በኤክስ ገጻቸው ባሰፈሩት መልእክት ፑቲን ጦርነቱን ማቆም አይፈልጉም በማለት ከሰዋል። ምክንያቱም ጦርነቱ ካቆሙ ባዶ እጃቸውን አጨብጭበው ስለሚቀሩም ነው ብለዋል ዘለንስኪ። በውጊያ ግንባሮች ስላለው ሁኔታ ስለ ቁስለኛና ስለደረሰባቸው የኢኮኖሚ ድቀት ፑቲን እየዋሹ ነውም በማለት ተችተዋል። ይህ በእንዲህ እንዳለ የበለጸጉ ሀገራት ውጭ ጉዳይ ሚኒስቴሮች የአሜሪካንን የተኩስ አቁም እቅድ መቀበላቸውን አስታውቀዋል። በኪዩቤክ ካናዳ ለሁለት ቀናት የተሰበሰቡት የሰባቱ የበለጸጉት ሀገራት ማለትም አሜሪካን፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ የብሪታንያና ካናዳ ውጭ ጉዳይ ሚኒስቴሮች ሩሲያ የተኩስ አቁም እቅዱ እንድትቀበል ጠይቀዋል። ሁሉም የቡድን ሰባት የውጭ ጉዳይ ሚኒስቴሮች በዩክሬን የተደገፈውን የአሜሪካ የሰላም እቅድ መቀበላቸውን የአስተናጋጇ የካናዳ ውጭ ጉዳይ ሚኒስቴር ገልጸዋል። የብሪታንያ መንግስት ደግሞ በሌላ በኩል እጅግር የሌለው ድፍን ሲል የገለጸውን የሩሲያን የተኩስ አቁም ምላሽ ተችቷል። ጠቅላይ ሚኒስቴር ጽህፈት ቤት ቃል አቀባይ የአሜሪካ ውጭ ጉዳይ ሚኒስቴር ያሉትን በመድገም ኳሷ በሩሲያ ሜዳ ናት ሲል ሞስኮ የተኩስ አቁም ዕቅዱን እንድትቀበል አስገንዝቧል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው በሰጡት መግለጫ ሁለቱ ተፋላሚ ወገኖች ስምምነት ላይ እንዲደርሱ ጥሪ አቅርበዋል። ጦርነቱን ለማስቆም ያለው እውነታ ከስምምነት መድረስ ብቻ ነውም ብለዋል። በጦርነት መሃል ሆኖ ሰላም ማምጣት አይቻልም ያሉት ማርኮ ሩቢዮ ጦርነቱን አቁመው ለንግግር እንዲዘጋጁም አስገንዝበዋል። በእርግጥም ውጭ ጉዳይ ሚኒስቴር እንዳሉት ሁለቱ አገሮች በተለይ በከርስክ ግዛት ከፍተኛ ውጊያ ላይ መሆናቸው ይነገራል። አካባቢውን በማስመለስ የተጠናከረ ዘመቻ ላይ ነኝ ብላለች ሞስኮ በበኩሏ ሱዳን ከኬንያ በምታስገባቸው ሁሉም ምርቶች ላይ እገዳ መጣሏ ተሰማ። የሱዳን ወታደራዊ መንግስት እርምጃውን የወሰደው ተቀናቃኙን የፈጥኖ ኃይል ደራሽ ኬንያ ተቀብላ በማስተናገዷ ነው ተብሏል። ባለፈው ወር ፈጥኖ ደራሹና የፖለቲካና ወታደራዊ አጋሮቹ በሱዳን ትይዩ መንግስት ለመመስረት የሚያስችል ሰነድ በናይሮቢ መፈረማቸውን የሱዳን መንግስት ክፉኛ አስቆጥቶት ቆይቷል። በእርግጥ በሱዳንና ኬንያ መካከል የተፈጠረው ውጥረት እንዳለ ሆኖ የኬንያው ፕሬዚዳንት ዊሊያም ሩቶ ከሱዳን ፈጥኖ ደራሽ ኃይል ጋር ባላቸው ቀረቤታ ወይም ወዳጅነት ከአገር ውስጥ ሳይቀር ሰፊ ትችትን አስተናግደዋል። ባለፈው ወር በናይሮቢ የተካሄደውን ፊርማ ተከትሎ ሱዳን በኬንያ ያሉ አምባሳደሯን ማስጠራቷ ይታወሳል። ኬንያ የፈጥኖ ደራሹን ስብሰባ ማስተናገዷ ጸብ አጫሪነትና የጠላትነት ተግባር ሲል የሱዳን መንግሥት አውግዞታል። ውጥረቱ ተባብሶ ዛሬ ደግሞ ከኬንያ የሚያስገባቸውን ሁሉንም አይነት ምርቶች ማገዱን ይፋ አድርጓል። እርምጃው የሱዳንን ሉዓላዊነትና ብሔራዊ ጥቅም ለማስጠበቅ ያለመ ነው ብሏል መንግስት። በሱዳን ንግድ ሚኒስቴር የተነበበው መግለጫ በሁሉም ወገኖች በአየርና በምድር በሚገቡ የኬንያ ምርቶች ላይ ከዛሬ ጀምሮ እገዳ መጣሉን አውጇል። ሁለቱ አገሮች ጠንካራ የንግድ ትስስር የነበራቸው ሲሆን የሻይ ቅጠል ምግብና መድኃኒትን ጨምሮ ካርቱም በርካታ ምርቶች ከኬንያ ታስገባለች ነው የሚባለው። በተለይ ሻይ ቅጠል፣ ትንባሆ፣ ቡናና የኤሌክትሪክ ቁሳቁስ በዋነኝነት ይጠቀሳሉ። የሱዳን የአሁኑ ውሳኔ የሁለቱን ሀገሮች የንግድ ልውውጥ ክፉኛ እንደሚጎዳ ሲነገር ኬንያ በሱዳን የእርስ በርስ ጦርነት ሳቢያ ወደ ካርቱም በምትልከው የሻይ ምርት ላይ ቀደም ሲል ባጋጠማት ኪሳራ ሌላ ተጨማሪ እዳ እንደሚሆንባት ተገምቷል። አንጎላ ታዋቂ የአፍሪካ ፖለቲከኞች ወደ ሀገሯ እንዳይገቡ ከለከለች። በዚህም ከፍተኛ ትችት አስከትሎባታል። የአገሪቱ ዋነኛ ተቃዋሚ ፓርቲ ባዘጋጀው ስብሰባ የተጋበዙት ታዋቂ የአፍሪካ የፖለቲካ ሊቃውንት እንዳይገቡ የአንጎላ መንግስት ከልክሏል። የታንዛኒያ የተቃዋሚ ፓርቲ መሪ ቱንዱ ሊሱ፣ የቦትስዋና የቀድሞ ፕሬዝዳንት አያን ካህማና፣ የሞዛምቢክ ተቃዋሚ መሪን ጨምሮ በርካታ ፖለቲከኞች በጉባኤው ለመሳተፍ አቅደው ነገር ግን የመግቢያ ፍቃድ ተከልክለዋል ነው የተባለው። የአንጎላ መንግስት ክልከላ አሳፋሪና ተቀባይነት የሌለው ብለዋል የፖለቲካ መሪዎቹ። ዘገቦች እንዳመላከቱት ከተለያዩ የአፍሪካ ሀገሮች የተውጣጡ ሀያ የሚደርሱ የፓርቲ ተወካዮች ወደ አንጎላ እንዳይገቡ ተከልክለዋል። አንጎላ ዲሞክራሲያዊት ሀገር ናት እያለ በአደባባይ የሚናገረው የሀገሪቱ መንግስት የለየለት አምባገነን መሆኑን በይፋ አረጋግጧል ሲሉ ነው የተቹት የፓርቲዎቹ ተወካዮች። የአንጎላ ፕሬዚዳንት ጆ ሎሬንሶ የወቅቱ የአፍሪካ ህብረት ሊቀመንበር ሲሆኑ፣ በቀጣዩ ሳምንት የሚካሄደውን የዲሞክራሲያዊት ኮንጎ የሰላም ንግግር አስተናጋጅ ናቸው። እናም አሁን የአንጎላ መንግስት ድርጊት የአፍሪካ ህብረት ክብርን ያወርደዋል ነው ያሉት የሞዛምፒክ የፓርቲ ተንታኝ ቶማስ ማሪዮ። ይህ አዋዜ ልዩ ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል፣ የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ አንድ መቶ ሺህ እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።